ቀጣዩን ፓርት ይዤላችሁ መጥቻለሁ። ይህንን ቪዲዮ በላይክ ጀምሮ በጣም ያሳዝናል። የጽናት ልብ በድጋሜ ተሰበረ። ልቧን ሰበረ፣ አስከፋት፣ አዝናለች። እናም ኪራ በነገራችን ላይ ይህን ሁሉ ነገር የሚያደርገው ጽናትን ጠልቷት እንዳልሆነ አውቃለኝ። ነገር ግን አንዳንዴ በእርግጥ ያጋጥማል። እሱም አንዳንዴ ሳያስበው ነው የሚያጋጥመው ነገር ግን ይሄ መጠጥ የሚባለው ነገር ነው ኪራን ከጽናት እንዲርቅ የሚያደርገው ይሄን መጠጥ ኪሮቤል ቢያቆም ኖሮ የምር እንደዚህ አይነት ነገር በፍጹም ይፈጠራል ብዬ አላስብም ማለት ነው እና በጠጣ ቁጥር በቃ እንደዚህ አይነት ነገር ይፈጠራል በጠጣ ቁጥር እንደዚህ አይነት ነገር በመካከላቸው ይፈጠራል በጽናትና በኪራ መካከል ርቀት ይፈጠራል ማለት ነው ሰላም ሰላም ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ አገራችንን ሰላም ያደርግልን ለዚህ ቻይናል አዲስ ሲሆናችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ እንዲሁም ይዤ የምመጣው አዳዲስ ቪዲዮዎች አዳዲስ መረጃዎች ወደ እናንተ እንዲደርስ የደወል ምልክቷን በመጫን ተቀላቀሉ ማለት ነው። ቪዲዮውን እስከ መጨረሻ ለመከታተል ሞክሩ። በማል በማል አስገባላችኋለሁ። የኪራ ነገር ቀጥሏል ማለት ነው። እናም እንዳልኳችሁ ጽናት ባየች ሰዓት በጣም ደንግጣለች። በጣም ግራ ተጋብታለች። ምን ማድረግ እንዳለባት ራሱ ግራ ገብቷታል። ነገር ግን ምንም ቢፈጠር ምንም ነገር ቢበቃ ምንም ነገር ቢፈጠር ጽናት መቼም ኪራን እንደማታው እርግጠኛ ነኝ። ግን በሚያደርገው ስራ በሙሉ ኪራ ያፍርበታል፣ በጣም ነው የሚያፍርበት። እኔ በምን አይኔ ነው ማያ በምን አይኔ አያት አለው። እኔ እንደው ሁሌ እንደተሳሳትኩ፣ ሁሌ እንደተሳሳትኩ፣ ሁሌ ጽናቴን እንዳስጨነኳት፣ ሁሌ ራሴን እንዳዋረድኩ። ግን መቼ ነው እኔ የምስተካከለው? የእኔ ህይወት መቼ ነው የሚስተካከለው? ሁሌ ምን እያውንኝ እያለ ራሱን ይወቅሳል። ግን የሚያደርገውን ድርጊት ከፈጸመ በኋላ ከሆነ በኋላ ከተፈጠረ በኋላ ነው ራሱን የሚወቅሰው። የሚገርማችሁ ነገር እና በተለይ ይሄ መጠጥ የሚባል ነገር ብዙ ጊዜ ከጽናት ጋር ጽናትና ኪራ ብዙ ጊዜ የሚራራቁት ጥላቻ በመካከላቸው የሚፈጠረው ኪራ ሰከረ ማለት የሆነ ነገር በመካከላቸው እንደማይጠፋ ሁላችንም እናቃለን። እናቃለን ግን እሱ አውቆ ወስኖ ሳይሆን መጠጥ ያው ይገፋፋ ይለ ሳያስበው ያደርገዋል። ከፈጸመ በኋላ ካከተመ በኋላ እኔ እንደዚህ ነኝ እኔ እንደዚህ ነኝ ቢል መች ትሰማለች። አሁን ጽናት ግን ትሰማዋለች። በነገራችን ላይ ስለምታፈቅር ስለምትወደው፣ ለሱ ስትል እማትከፍለው መስዋዕት እንደሌለ ሁላችንም በደንብ አድርገን ነው የምናቀው። በጣም ትልቅ ቦታ ነው ለኪራ የምትሰጠው። ኪራዬ፣ አንተ ብቻ ኖርልኝ እያለች አንዳንዴ እሱ ሲያጠፋ፣ እሱ ሲበድል እሷ ራሷን እንደ በደለኛ እያደረገች ራሷን ዝቅ እያደረገች እሱን ያለ መንካት እሱን ያለ እንዲያዝንባት ስለማትፈልግ ሁል ጊዜ ትልቅ ቦታ ትሰጠዋለች። እሱ እያጠፋ እያለ ያ ቃል በደንብ አድርጎ ነው የሚያውቀው፣ በጣም እንደሚያጠፋ ያውቃል? በጣም በቃ ግን ይጸጸትና በምን አይኔ ነው ማየት ይላል። ደግሞ ሰላም ይፈጠራል። ይቅርታ ይባባላሉ፣ ሰላም ይፈጥራሉ። በቃ የሌለ ፍቅር ውስጥ ይገባሉ። ደግሞ የሆነ ነገር በመካከላቸው ይፈጠራል። ግን ያው ፍቅር ምስዋት ያስከፍላል። ዞሮ ዞሮ አንድ እንደሚሆነው ተስፋ አደርጋለሁ። ይሄ የተፈጠረው ነገር ደግሞ ኪራ ሳያስብ ነው ይሄን ነገር ያደረገው። እሷ እንደ ድንገት ስንመጣ ከሌላ ሴት ጋር አብሮ ሆኖ አገኘችው ማለት ነው። በጣም አዝናለች። በጣም ልቧ ተሰብሯል። በጣም ከባድ ነው። መጠጥ እየጠጣ ሲጫወት ሲስቅ ነው ያገኘችው። በጣም ነው የከፋት። በነገራችን ላይ በጣም ከፍቷታል። እና እናንተ የምትወዱትን የምታፈቅሩትን ሰው ከሌላ ሴት ጋር ብታዩት ምን ይሰማችኋል? አስባችሁታል? ምን ያህል እንደምትከፉ ምን ያህል እንደምትደነግጡ ምን ያህል ልባችሁ እንደሚሰበር አስባችኋል? ጽናትም እንደዛው ናት። ጽናት በነገራችን ላይ በጣም ትዕግስተኛ፣ ትጉ፣ ጠንካራ ሴት ናት። አደንቃታለሁ። በቃ ምንም ነገር ሲፈጠር ምንም የማትሆን ጠንካራ ሴት፣ ለፍቅሯ ያላት ቦታ፣ ለፍቅሯ ያላት ትልቅ ቦታ፣ ለፍቅሯ ያላት ክብር፣ ለኪራ ያላት ክብር። እንደዛ ሲሆን ሁላ ኪራዬ ምን ሆነክ ነው፣ ሰክሮ ሲመጣ ኪራዬ ምን ሆነክ ነው፣ ጫማውን እያወለቀች አንሶላ እያለበሰችው እባክህን ንገረኝ ምን ገጥሞክ ነው፣ እሺ በቃ ተኛ ትለዋለች። ደግሞ ሰክሮነ ነገር ሲያወራባት ትግስቷ እና ይሄ ድራማ ይሁን እንጂ የእውነት ራሱ የሚካሄድ ነገር ነው ይሄ የእውነት እየተካሄደ ያለ አለ በገሃድ ፍቅረኛው ያለች ውጭ ላይ እንደዚህ የሚሆን ብዙ ወንዶች አሉ በነገራችን ላይ ነገር ግን ጽናት እዚህ ጋር በጣም ትግስተኛና አስተዋይ ሆና ነው የምትሰራው በቃ ምንም ነገር ሲፈጠር እንዳልተፈጠረ ነው የምታሳልፈው ምንም ነገር ሲሆን አይኗ እያየ እንዳላየች ነው የምታሳልፈው ምክንያቱም እዚህ ጋውን ስናስበው የምታፈቅሩትን ሰው ያለማጣ ስትሉ ምስዋት ትከፍሉ የለም ጽናት በጣም ብዙ መስዋዕት ከፍላለች ለኪራ በነገራችን ላይ ማለት ነው። ብዙ መስዋዕትን ስለከፈለች ለደቂቃም እሱን ማጣ ከሆነ እኔ ምኖር አይመስለኝም ነው ጽናት የምትለው። ኪራም እንደዛው ይወዳታል ያፈቅራታል። ነገር ግን በትንሽ ነገር ይሳሳታል። በትንሽ ነገር እኮ ነው መጠጥ ጠጣ ማለት ከማን ጋር እንዳደረ ከማን ጋር እንደዋለ ከማን ጋር እንደተጫወተ በፍጹም በጭራሽ አያስተውልም ማለት ነው እና በዚህ ምክንያት ነው ጽናት የደነገጠችው ማለት ነው። ያስደነግጣል፣ በነገራችን ላይ በሚፈጠረው ነገር በጣም ነው የሚያስደነግጠው እና ይሄ ሌላ ትኩሳት በሉት ከመጀመሪያው ትኩሳት መች ወጣችና አሁን ሌላ ትኩሳት አስባችሁታል። እና ከባድ ነው ህይወት ፈተና ነች። ሁልጊዜ እንደተደሰትን አንቀጥልም፣ ሁልጊዜ እንዳዘንም አንቀጥልም። ህይወት ያው ፈተና እንደሆነች ሁላችን እናውቃለን። ከውጣ ውረድ በኋላ ደግሞ መልካም ነገር እንደሚገጥመን እናውቃለን። ያው ይሄ ድራማ ይሁን እንጂ በገሀድ እየተካሄደ ያለው ነገር ነው እውነት ለመናገር ማለት ነው። እና ከጽናት ድራማ እስኪ የምንተማራችሁ እንደተለመደ፣ እስኪ የተረዳችሁትን የተማራችሁትን እንደተለመደ አስተያየታችሁን በኮሜንት አስቀምጦ፣ የጽናት መከፋት ሁላችሁም እንዳዘናችሁበት አውቃለሁ። ያው ጽናቴ ከዚህ በፊትም ብዙ ነገር ሲፈጠር ችላለች፣ ብዙ ነገር ሲካሄድም ችላለች። ያው ካለፈው ነገር ደግሞ አይበልጥም። አሁንም ደግሞ ችላ እንደምታልፈው ተስፋ አረጋለሁ። ኪራን መቼም ማጣት አትፈልግም፤ ኪራም ጽናትን ሊያጣት አይፈልግም። ሁሉ ስህተቶች የሚደጋገሙት እሱ ሳያስበው ነው። በቃ ኪራ አስበውበት ሳይሆን ሲሰክር የሚያደረገውን አቅም ሁላችንም እናውቃለን። በቃ ሰክሮ ስለነበር ያረገዋል። እሷም ደግሞ እሱ ሲሰክር ምንም በቃ ምንም ለማድረግ ወዳላ እንደማይድ በደንብ ነው የምታውቀው። ለምን ከዚህ በፊት ሰራተኛ ሆና ከሱ ጋር ፍቅር ሳትጀምር በፊት ሰራተኛ ሆና ስትሰራ ክብሯን የወሰደው ማን ነው? ኪራ ነው፣ ሰክሮ መጥቶ የደፈራት። ስለዚህ እሱ ሲሰክር የሚያደርገውን አያውቅም። ስለዚህ ጽናት የማትችለው ጉድ የለም። አሁንም ችላ እንደምታልፈው ተስፋ አደርጋለሁ። ፍቅራቸው እንደ አዲስ እንደሚቀጥል ተስፋ አደርጋለሁ። የእነሱ ፍቅር በመንገድ ላይ የሚቆም ፍቅር አይደለም። በእርግጥ ግን የተለያዩ ነገሮች በመካከላቸው እየተፈጠሩ ጽናትና ኪራን ለማራቅ ብዙ ነገሮች እንደሚፈጠሩ እናውቃለን። አንዳንዴ እስከ ወር ድረስ አንዳንዴ እስከ አስራ አምስት ቅን ድረስ በቃ ይኮራረፋሉ፣ ይጣላሉ፣ ይጨቃጨቃሉ። ከዛ በኋላ ደግሞ ዞሮ ዞሮ አንድ ይሆናሉ ማለት ነው እና ያ ማለት ምንድን ነው? በፍቅር ውስጥ በጣም ብዙ ውጣ ውረዶች እንዳሉ ሁላችንም እናውቃለን። እናም ይሄ ነገር ስለተፈጠረ መቼም ጽናት ኪራን የምትተው አይመስለኝም። የተወሰነ ጊዜ ይጣላሉ፣ ይኮራረፋሉ እውነታውን ካወቀች በኋላ ደግሞ እንደ አዲስ ይቅርታ ይጠየቁና ፍቅራቸውን እንደሚቀጥሉ ነው ተስፋ የማደርገው። ነገር ግን አሁን ላይ ኪራ በጣም እያፈረ ነው። ማንን? ጽናትን ለማየት አፈርኩ፣ ተዋረድኩ፣ ራሴን አዋረድኩ። እኔ መቼም አረባም፣ መቼም የምረባ ሰው አይደለሁም፣ ለጽናት እኔ የምገባ ሰውም አይደለሁም ነው የሚለው። ምክንያቱም ጽናት በጣም ጠንካራና ለፍቅሯ ታማኝ ናት። አያቸው ጠንካራና ታማኝ የእውነት ፍቅር እምትሰጥ የሚገርማችሁ ነገር ከቤት እኮ እሱ ለሁለት ቀን ያው ከቤት የወጣበት ምክንያት ሁላችንም እናውቃለን። በቅዱስ ምክንያት ነው። ይሄ ነገር እንደሚፈጠር ደግሞ ቅዱስ አላወቀም። እናም ለሁለት ቀን እንዴት እንደተሰቃየች ኪራ። የምን ሆኖብኝ ነው ኪራ የምን ሆኖብኝ ነው? የሚገርማችሁ ነገር እና ጽናት እንደምታስብለት ኪራ በደንብ ነው የሚያውቀው። በደንብ አድርጎ ያውቃል። ነገር ግን ምንም ማድረግ አይቻልም። አንዳንዴ ሳታስቡት የሆነ ነገር ይፈጠራል በህይወታችሁ ላይ በላይፋችሁ ላይ እና ከወጣ ውረድ በኋላ ደግሞ ጥሩ ነገር መልካም ነገር ይኖራል። እንደዛ ነው፣ እኔ እንደዛ ብዬ ነው የማስበው። እና በሚፈጠረው ነገር ሁሉ ጽናት በጣም ትግስተኛና ታጋይና ታጋይ ጥሩ መልካም ሴት ስለሆነች ታልፈዋለች ብዬ ተስፋ አደርጋለሁ። ኪራም ደግሞ በጣም እንደሚወዳት ሁላችንም በደንብ አድርገን እናውቃለን ማለት ነው። በደንብ ነው የሚወዳት በደንብ። ከማንኛውም ሴት ጋር ራሷ አያወዳድራትም ጽናትን በጣም ጠንካራና ጎበዝ ናት። እናም ይሄን ይመስላል። እስኪ እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ። ማሮቼ፣ ፍቅሮቼ፣ ውዶቼ፣ ቤተሰቦቼ የምወዳችሁ ማከብራችሁ፣ በያላችሁበት ስፍራ ሰላማችሁ ብዝት ይበልልኝ። እስኪ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እናም እስኪ ምን ተማራችሁ፣ ምን ተሰማችሁ? እንደተለመደ አስተያየታችሁን በኮሜንት አስቀምጡ። እናም ደግሞ ምሩዬ ዝምታዋን ሰብራለች። ኪራ እንዴት ይህን ታደርጋለህ? በፍጹም የማይደረግ ነገር አድርገሃል፣ በሚለው ምሩዬ ዝምታዋን ሰብራለች ማለት ነው። ያው ዝም የሚል ሰው የሆነ ነገር ሲፈጠር በጣም ያ ሰው ኃይለኛ እንደሆነ እወቁት። ምክንያቱም ጽናቴን ሁሉም ይወዷታል በጣም ጠንካራና አስተዋይ ሴት እንደሆነች በኪራ እንደማትደራደር ሁሉም ስለሚያውቁ ነገር ግን ኪራ ይህን ስተስ በጣም በጣም ትልቅ ስህተት ነው የሰራኸው ስለዚህ ለሰራኸው ስህተት ጽናትን ጠይቃት ብላ ዝምታዋን ሰብራለች። ማን? መሩዬ ማለት ነው። እና ሆሜም እንደዛው። እና በጣም ከባድ ነው የሚፈጠረው ነገር፣ በጣም ከባድ ነው። ብቻ አንድ ላይ እንደሚሆኑ ተስፋ አረጋለሁ። ሁሉም ነገር ተስተካክሎ ጽናትና ኪራ እንደ መጀመራቸው ፍቅራቸውን እንዳዲስ እንዲታደስ እፈልጋለሁ እኔ ማለት ነው። እስኪ እናንተስ ምን ትላላችሁ ሁላችሁም ጽናትና ኪራ አንድ እንደሚሆኑ ነው ሁላችሁም ተስፋ የምታደረጉት ይሄ ነገር ደግሞ እሱ ማስበውበት ሳይሆን ያው ኪራ ሲሰክር የሚያረገውን አያቅም ከሰከረ ከማንም ጋር ፈታ ይላል ይጫወታል የታወቀ ነገር ነው ይተኛል በቃ እና ጽናት ደግሞ የሱን ባህሪ ስለምታቅ አጠላውም በሚያጠፋው ጥፋት ደግሞ ጽናቴ አጥፍቻለሁ በድየሻለሁ ይቅርታ ይላታል እሷም ይቅርታውን ትቀበላለች አንዳንዴ ደግሞ ሁሌ የጎዳህን ይቅርታ መጠየቅ ምን ማለት ነው ለአንተ ይቅርታ ማለት ቀለል አድርገን አደለም የምታየው እያለችም ብትጨቃጨቅም ነገር ግን ኪራን ያለ ማጣት ስትል ይቅርታውንም ተቀብላ ህይወቷን እንደ አዲስ ለመቀጠል ጥረት የምታረግ ሴት ናት በጣም ጠንካራ ሴት ማለት ነው ጽናት እናም ሲቀጥል ምሩዬን ብትሆን ሰኒም ብትሆን በጣም መልካምና ጥሩ ጓደኞች አሏት፣ የሚመክሯት የሚያበረታቷት፣ በቃ ምን ልበላችሁ እና በጣም ደስ የሚሉ ጓደኛሞች ናቸው። ደስ የሚሉ ጥንዶች ናቸው። አሁን ለሰኒን ጥንድ ያው የህይወት አጋር ተገኝተዋል። በጣም ደስ ይላል። ብቻ ፍቅራቸውን በአደባባይ መግለጽ ብቻ ነው የቀረው። ፍቅራቸው እንደቀጠለ ነው የሰኒና የክብሮም ፍቅር፣ እና ሆሜና ምሩዬ ደሞ ፍቅሯቸው የጦፈ ነው። የ ጽናትና የኪራ ደግሞ በትንሽዬ ምክንያት አሁን ላይ ብዙም አይደሉም። በጣም ደስ በሚል መልኩ እየሄደ ነበር። አሁን በመሃል ይሄ ተፈጥ ተፈጥሯል። ጽናት ያው ዞሮ ዞራ ዞራ የኪራ ናት። ምንም ቢፈጠር ኪራን ለደቂቃ ለሰከንድ ልትርቀው አትፈልግም። እንደሚስተካከል ተስፋ አደርጋለሁ። እናም የተፈጠረው ነገር በጣም ያሳዝናል። ለዛሬ ይዤ የመጣት ቪዲዮ ይህን ይመስላል። እንደተለመደ አስቴታችሁን በኮሜንት አስቀምጡልኝ ማለት ነው። በጣም ያሳዝናል። በጣም ያማል። ምንም ማድረግ አይቻልም። ኪራ ራሱ አዝኗል በተፈጠረው ነገር እሱ ራሱ አዝኗል። አመሰግናለሁ። እወዳቸዋለሁ። ባይ ባይ